የፈሩት ይደርሳል የጠሉት ይወርሳል፣ ማለት አሁን ነው እንግዲህ ኤፍራታ እስከ ዛሬ የተደበቀውን ሚስጥር ጽዮን እንግዲህ ዛሬ ነግራታለች ማለት ነው። ምን ዓይነት ሚስጥር ካላችሁ ገንዬ እናቷ እንደሆነች እስከ ዛሬ አታቅም ነበር። ገነትም ስትደብቀው እየቆየችው ነበር። እንዳግምና እነ ቢንያምን እንንገራት እያሉ ሲያስጠነቅቋት ነበር፣ ግን አሁን ሰዓቱ አይደለም ይቆይ በማለት አቆይተውት ነበር። ግን ደግሞ በሆነ አጋጣሚ ጽዮን እንግዲህ እንደምታቁት የመርሳት ችግር አለባት። ግን ደግሞ ያሉትን ነገሮች ተልቶሎ ማስታወስ፣ በተደጋጋሚ መርሳት፣ ከዛ ደግሞ ማስታወስ አለና ለማንኛውም መደበቁን ድብቅ መሆኑን ራስታ ጽዮን እንግዲህ ለኤፍራታ ገነት እናቷ እንደሆነች ነግራታለች። ኤፍራታም በድንጋጤ እየራደች ነበር። ከዛ በኋላ ምን የሚፈጠር ይመስላቸዋል? ኤፍራታ የምትደሰት ይመስላችሁን ወይስ ደግሞ የምትከፋና የምታዝን? ናታን እንግዲህ ያፌት ያሰበውን ነገር ያሳካ መስሎታል። በጣም እየተደሳሰተ ነበር። እንዳልኳችሁ ናታን አይሞትን ብዬ ነበር። ብዙዎቻችሁ ይሞት ይሞታል እያላችሁ ግምታችሁን አስቀምጣችሁ ነበር። ግን ደግሞ ያፌት ናታን መቼም ቢሆን እንዲሞት አይፈልግም። ምክንያቱም በሱ እያስፈራራ የእሱ የሆኑትን ነገሮች ሁሉ እየቀማ መጠቀም ነው የሚፈልገው። ስለዚህ ናታንን ያደረገው ወስዶ እንግዲህ በማደንዘዣ ሰው እንዲገድል ነው ያስደረጉት። ሰው የገደለ የሚያስመስል በፌክ ሽጉጥ እንግዲህ ሰው እንዲገድል አድርጎታል ማለት ነው። እንግዲህ ያፌት ይህን ነገር ለኤፍራታ አሳይቶ ኤፍራታ ናታንን እንድትጠላው

ይህን መረጃ ለፖሊስ አሳይብሻለሁ እያለ በማስፈራራት ማን ኤፍራታን ወረቀቱ ላይ እንድትፈርም ማድረግ ነው የያፌት ቀጣዩ ስራው ማለት ነው። እንግዲህ ትልቅ ወጥመድ አዘጋጅቶላታል። ግን ደግሞ አንድ ጥሩ መፍትሄ ይሆናል ብዬ ያሰብኩትና ለኤፍራታ መውጫ ቀዳዳ ይሆናታል ብዬ ያሰብኩት ሉሊትን እንግዲህ፣ እዛ የታሰሩ ሴቶችን ሄደሽ አጥምደሽ በድብቅ ካሜራ ቀርጸሽ ካላመጣሽልኝ ያደረግሻትን ነገር ሁሉ ከሀስ

ለፖሊስ አመልክቼ ከዛ ደግሞ ጽዮን አንቺ ናይታ እንድታስታውስ አድርጌ ጉድሽን ነማፈ ወደ መቀመቅ ነሞረ ማስወረውርሽ ህይወትሽም ሊያልፍ ይችላል፣ በማለት እንግዲህ እያስፈራራቻት ነበረ። ሉሊቲን ነገር ታደርጋለች ወይስ አታደርግም የሚለውን ነገር ግምታችሁን በኮሜንት አስቀምጡልኝ። ናታን እንግዲህ እዛ ቤት ሄዶ የተፈጠረውን ነገር ምንም ነገር ማስታወስ ባይችልም ግን ደግሞ የሆነ ነገር እንዳደረጉት ለብቻው ቁጭ ብሎ እያስታወሰ ነበረ። በዚህን ሰዓት ነበር ኤፍራታ

በዛው እያወሩ እንደነበረ ያልሆነ ያልሆነ ነገር እያወሩ ሌላ አለም ውስጥ ገብተው በዛው እንደተኙ ገን እየሄዳ ነበር የቀሰቀሰቻቸው ማለት ነው። ናታን የእውነት ብቻዋን ቢሆን ያስታውስ ነበር ወይስ ደግሞ ከኤፍራታ ጋር መሆኑ የተሻለ እድል ሰጥቶታል ብላችሁ ታስባላችሁ? ብቻ በቀጣይ ክፍል ብዙ የሚያጓጓ ነገሮች አሉ። አንደኛ ያፌት የያዘው መረጃ፣ ሁለተኛ ነገር ኤፍራታ ገነት እናቷ መሆኗን አውቃለች ነገሮች ሊቀየሩም ላይቀ ሊቀየሩም ይችላሉ። ኤፍራታ ምናልባት ደንግጣ ወይ ከቤት ልጠፋ ትችላለች ወይም ደግሞ ከገነት ጋር ደግሞ ተጣልተው ሌላ ችግሮች ሊፈጠሩ ይችላሉ ማለት ነው። የጽዮን መርሳት፣ እናታን ሰው መግደሉ፣ እዛ ሉሊት፣ በቃ ብዙ ነገሮች አሉ። ስለዚህ ነገሮች ይበለሻሹ ይሆን ወይስ ደግሞ ኤፍራታ ገነት እናቷ መሆኗን ስታቅ ነገሮች ተስተካክለው ኤፍራታም ደስተኛ ሆነው ሌሎች ችግሮቻቸውን ለመፍታት እምሄዱ ይመስላችኋል? በእርግጠኝነት ቢንያም እና ዳግም ይህን ነገር ሲሰሙ በጣም ይደነግጣሉ፣ ምክንያቱም እንድትነገር አይፈልጉ ነበር። ጊዜው አሁን አይደለም፣ ትንሽ ቆይ ምናምን በማለት ብዙ ነገሮችን እንትን እያሉ ነበረ። ስለዚህ ቀጣይ ክፍል ምን ይፈጠራል የሚለውን ሁላችሁም ኮሜንት ላይ ያስቀምጡልኝ። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ግን ቤዛን ባለማየታችሁ የደበረው ሰው የለም። እኔ ግን ቤዛን እስከነ ክፋቷና እስከነ ተንኩሏን ቢሆን እዛ እስር ቤት ማየት ፈልጌ ነበር። እንዴት ሆነ ይሆን ምን ተፈጥሮ ይሆን እያልኩ እያስጠባት ነበር። ግን ዛሬ ድራማው ክፍል ላይ እንግዲህ አልታየችም ማለት ነው። ምን ሆነ ይሆን? የእውነት ያፌት የሰራባት አረመኔና ጭካኔ መቼም ያፌት ጭካኔው ጭካኔ አይደለም እና በረሀብ እንድትሞት አደረጋት እንዴ? አንደኛ ቤዛን አላየዋትም፣ ሁለተኛ ደግሞ የቤዛን ጓደኛም አላየዋትም። ግን በአብዛኛው ቤዛን አያት ነበርና ና ተንኮለኛ ስለሆነች ማለት ነው። ቤዛስ መጨረሻዋ ምን ይሆን ይሆን? ቀጣይ ችግሮች ተባብሰው ይቀጥላሉ ማለት ነው። እንግዲህ ኤፍራታ ለያፌት የምትፈርም ይመስላቸዋል። እኔ ግን የምትፈርምለት አይመስለኝም። ምክንያቱም ይህን መረጃ ሊያሳያት ይችላል። ግን ደግሞ ናታን እዛ ቤት አድሮ ሲመጣ የሆነ ነገር እንደሆነ ጠርጥራለች ኤፍራታ። በዙሪያችን ያሉ ሰዎች ሁሉ ጠላቶቻችን ናቸው፣ እያስፈራሩ ነው። ግን ደግሞ ናታን ሰው እንደገደለ ያኔ አምሽቶ ሲመጣ እንግዲህ አውቆ ነው የሚመስላት። እንግዲህ ይህን ነገር ስታይ አውቆ ሰው ገድሎ መጥቶ ግን ደግሞ የሆነ ክላስ ተዘግቶብኝ ሳስታውስ ባዶ ክላስ ውስጥ አገኘሁት እንዲል ያኔ ምህላና ዘዴ ፈጥሮ ሊመስላት ይችላል። ልትጠረጥረው ትችላለች። እኔ ግን ኤፍራታ ናታንን የምትጠረጥረው አይመስለኝም። ያፌት ይህን ቪዲዮ ሲያሳያት በእርግጠኝነት ትጠረጥራለች። አውቆ እንደሆነ አሳግቶት እንደሆነ ትጠረጥራለች። ምክንያቱም ከዛ በፊት እሷን ሳትደፈር ተደፍራለች ብሎ ቪዲዮ ቀርጾ ስላሳየ ወይም ደግሞ አስገድዶ እንዲገድልና እንዲተኩስ ቪዲዮ እንዲቀረጽ አድርጎት እንደሆነ በእርግጠኝነት ኤፍራታ ትጠረጥራለች። ምክንያቱም የያፌትን ተንኮል በደንብ ጠንቅቃ ስለምታውቀው ምን እንደሚያስብ፣ ምን እንደሚያደርግ፣ ምንም ሊያደርግ እንዳሰበ በደንብ ታውቃለች። ስለዚህ ኤፍራታ በእርግጠኝነት ትጠረጥራለች እና የጋብ ብቻ ወረቀቱ ላይ ትፈርማለች ብዬ አላስብም። ያፌት ግን በጣም እርግጠኛ ሆኗል። በሙሉ ልብ ነው እየተናገረ ያለው ምናምን ምናምን በቃ። ግን ደግሞ ይሄን ቪዲዮ ለማሳየት ራሱ እድል ቶሎ የሚያገኝ አይመስለኝም። ይህን ቪዲዮ ለማሳየት እድል ቶሎ አላገኝም ማለት ሉሊት ደግሞ እዛ ቤት ሄዳ ሌላ ቪዲዮ ልታመጣ ትችላለች። ስለዚህ ወንጀላቸው እኩል ይሆናል የናታንን ያን ቪዲዮ ለፖሊስ አሳይብሻለሁ ብሎ ካስፈራራት፣ እሷም እነዛ ተደብቆ የተቀረጹ ሴቶችን ለፖሊስ አሳይብሃለሁ በማለት እኩል ይሆናል ማለት ነው። ሌ ብላቸው ሌላ ግን ናሳን እንደዚህ አድርጓል እንድጠለው የማድረግ እድሉ የሚሳካለት አይመስለኝም። የፍራታ ናታንን መቼም ልጠለዋችልም። ምክንያቱም ያኔ እንኳን የአባትሽ ገዳይ ነው ተብሎ ተብላ ስለ ናታን ነበር የምታስበው መኝታ ክፍለ ሆናም ስለ ናታን ነበር የምታስበው ምክንያቱም ያየችው ነገር የለም እርግጠኛ ያደረጋት ነገር የለም ያኔ ደሙ ጋር ስለታየ ብቻ ነው ሰው ያኔ አባትሽ ገዳይ ነው ተብላ ያልጠላችው አሁን ትጥለዋለች ብዬ በጭራሽ አላስብም ኤፍራታ ያፌትን በጭራሽ ልታስበ አትችልም እንኳን ያፌት አሁን ብዙ ነገር አድርጎ ከዛ በኋላ ይቅርና ያኔ እንኳን ምንም ሳይፈጠር ትጠረጥር ነበረ እናታን አይሆንም አይገድልም፣ እንደዚህ አያደርግም ትላለች፣ ምክንያቱም የውስጥ ማንነቱን ስለምታቀው ሶ ኤፍራታ ልታምንለት አትችልም። ግን ደግሞ ለፖሊስ አስይዘዋለሁ፣ የእድሜ ልክ ስራ አስፈርድበታለሁ ምናምን በማለት ሊያስፈራራት ይችላል። ከቆየች ምናልባት ሉሊቲያን ቪዲዮ ካመጣች ወንጀላቸው እኩል ስለሚሆን ከዚህ ነገር ታመልጣለች ብዬ አስባለሁ። ግን ወዲያውኑ ደውሎ ደግሞ ከነገራት ያው ነገሮች ይበላሻሉ ብዬ አስባለሁ። ግን ቢደውልላትም አትሄድም። ምክንያቱም አሁን ኢፍራታ የእናቷን እናቷ መሆኗን ገነትን ስለሰማች ድንጋጤ ያለ ጭንቀት አለ። በጣም ብዙ ማጣራት ያለባት ነገር አለ። አሁን የኢፍራታ ጭንቅላት የሚጠመደው የት ላይ እንደው ታውቃላችሁ? ከዛ በፊት በጽዮን አለማስታወስ ነበረ፣ ከዛ ቀጥሎ ደግሞ እናታን በመጥፋቱ አሁን ደግሞ ነገሮችን ለማስተካከል ያፌትን ለማስያዝ ደፋ ቀና እያለች ባለችበት አጋጣሚ ደግሞ እሄ ነገር ተፈጠረ። ጽዮን ገነት እናቷ መሆኗን ነገረቻት ማለት ነው። በጣም ረጅም ጊዜ ተደብቆ እየኖረ ያልተፈታ ሚስጥር ነው የተፈታላት ሰው። ይሄ ነገር ጭንቅላቷን ይጠምደዋል። እንዴት፣ ለምን ገነት እንደዚህ፣ ለምን ማድረግ እንደፈለገች ምናምን። በቃ ሁሉንም ነገር ዝርግፍ ግፍ አርጋ ነው ደግሞ ጽዮን የነገረቻት። በቃ ተደፍራ እንደተወለደች፣ ከዚያ ጥላት እንደጠፋች፣ ለሷ ብላ ሰው ቤት ሰርታ እንደምትሰራ እናቷ ምናም በቃ ሁሉንም ነገር ነው የነገረቻት። ይሄ ነገር ልጅቷ ላይ በጣም ሌላ ጫና ይፈጥርባት እና ያፌት ቢደውልላትም አትሄድም። እርግጠኛ ነው። ምክንያቱም ናታን የሆነ ነገር አድርጓል ወንጀል ሰርቷል ምናምን ቢላትም አትሄድም። ምክንያቱም ናታን እሷ ጋር ስለሆነ ያፌትን ልታምነው አትችልም። እና ያፌት ደግሞ ጮቤ እየረገጠ ነው። አቤት ደስታው ከለ ካልፏል ብታዩት። አቤት አቤት፣ አንተ ተንኮለኛ፣ ሁሌ ተንኮል። እንደው ፈጣሪ ስራን ይስጥ፣ የእውነት ያፌትን ማለት ነው እንደ ቤዛ እስር ቤት ገብቶ ማየት እፈልጋለሁ። ቤዛን ዛሬ እስር ቤት ምን አለ ብቅ አድርጋችሁ እንኳን ብታሳዩን እንዴት እንደሆነች አይኗ፣ ጸጉሉ ጠውልጓል፣ ጸጉሯ ተንጨባሯል፣ ከስታለች፣ ጠቁራለች። ማየት ፈልጊ ነበር፣ ግን ዛሬ አላየዋትም። እና ያፌትንም እንደው እስር ቤት ገብቶ ፈጣሪ ያሳይኝ ማለት ነው። እና ያፌት ደስታው ከልክ ቢያልፍም ግን ደግሞ ይሳካለት አይመስለኝም። ታይመስለኝ የማይቆይ ደስታ ያስታውቃል። ለማንኛውም የዚህ ድራማ መጨረሻ ምን ይመስላችኋል? ኤፍራታ ምን አይነት ስሜት ይሰማታል? እናቷ መሆኗን ስታቅ ምን ትሆን ይሆን? ያልሆነ ውሳኔ ወስና ብንብላ ትጠፋ ወይስ ደግሞ እናትነቷን ተቀብላ በደስተኛነት ትኖር ወይስ ደግሞ ወቀሳ ምን የምታቀርብ ይመስላችኋል? ኤፍራታ ግምታችሁን አስቀምጡ። ናታንን ያኔ ጠልታው ያፌትን ታገበው ይመስላችሁ? አልፈርማን ነው። እኔ አይመስለኝም፣ ግን የምታገባ አይመስለኝም ብቻ። በቀጣይ ክፍል የሚከሰቱት ነገሮች በጣም ሴንሴቲቭ ናቸው። እስከዛው ግን ደህና ሁኑ። በጣም ነው መወዳችሁ። ባይ ባይ። ጉድናት